በደቡብ አፍሪካ እየተፈጸመ ስላለው ግድያ፣ ስለ ጸጥታ ዙሪያን በማስመልከት የወጡት አዲስ መረጃና ከዚህ በፊት ደግሞም በጣም በሚያሳዝን ሁኔታ አቶ ዳኛ ግርማ ከመሞታቸው በፊት የተናገሩት ንግግርም ነበር በተፈጸመው ሞት እስካሁን ድረስ በደቡብ አፍሪካ ላይ አቶ ዳኛ ግርማ ፊጣን ጨምሮ የተለያዩ ኢትዮጵያኖች በደቡብ አፍሪካ እየተገደሉ ስላሉበት ሁኔታም ከሳቸው ሕልፈት በኋላ በአንድ ሳምንት ውስጥ ደግሞ ሌላ ኢትዮጵያዊ በደቡብ አፍሪካ መገደሉም የሚታወቅ ነው። እጅግ አሳዛኝ መረጃ በአንድ ሳምንት ውስጥ ራሱ የተሰማው እጅግ አሳዛኝ። በደቡብ አፍሪካ በአሁኑ ሰዓት የጸጥታ ነገር አስጊ ደረጃ ላይ እንደደረሰ ጨምረም አሳዛኝ መረጃዎችን በማህበራዊ ሚዲያ ላይ እየተዘዋወሩ ያሉት አግቶ እስከ ሶስት ሚሊዮን ብር ደብድቦ የምት

በመያዝ የሚያስፈራሩበት በዚህ እገታ ዙሪያም ኢትዮጵያኖች እንዳሉበትም እየተነገረ እንደሚገኝ ጭምርም ነው የወጡት መረጃዎች የሚያሳዩት። በደቡብ አፍሪካ ፀጥታ ዙሪያ በርካታ ኢትዮጵያኖች አሁን ላይ መስራት እንዳለባቸው ጭምርም ነው። በርካታ ኢትዮጵያኖች እንደቅጠል እየረገፉ እንደሚገኙ ጭምርም ነው። ቤተሰብን፣ ሕዝቤን፣ ሀገሬን እረዳለሁ ብለው ሄዶ የሞት ያለው በርካታ ኢትዮጵያዊ ስለሆነ ሁሉም በጸጥታ ዙሪያ ርብርብና የኢትዮጵያ ደህንነት ማድረግ እንዳለበት ጭምርም ነው። የተቻለውን ሁሉ ኢትዮጵያዊ ዛ ተባብሮ ባንድነትና በ ሰራዊት መቆም እንዳለበት ጀምረም ነው አቶ ዳኛ ግርማ ፊጣም ከዚህ በፊት በርካታ ኢትዮጵያኖች ስለመገደላቸውም ተናግሮ ነበር እጅግ አሳዛኝና ልብ የሚነካ መረጃ በኢትዮጵያውያን ግድያ ዙሪያ ኢትዮጵያኖች አንዳንድ ኢትዮጵያኖች እጃቸው እንዳለበት ጀምረም ነው የወጡት መረጃዎች የሚያሳዩት ሚኪ ነኝ ከሚኪ ታቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው